ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ቆያችሁልኝ? እኔ ፈጣሪ ይመስገን ደህና ነኝ። ትንሽ ጠፋ ብዬ ነበረ፣ በአንዳንድ ኬዞች ነው አልተመቸኝም ነበር። አሁን ተመልሼ መጥቻለሁ። ስለዚህ በደንብ ተከታተሉ። ቃላት ምስረታ ይዤላችሁ መጥቻለሁ። በረ ቤተሰብ ውስጥ ያሉ ቃላት ምስረታዎችን ይዤላችሁ መጥቻለሁ። እያንዳንዳቸው እየጻፋችሁ በደንብ ተረዱ። እንዲሁም ደግሞ ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ በግል መማር እንዲሁም ደግሞ ልዩ ገዛ የምትፈልጉ ልጆች ደግሞ ከታች ባስቀመጥኩላችሁ ስልክ ቁጥር ደውሉልኝ። በደንብ እንማማራለን። የቻልነውን ቀስ በቀስ አንዳንድ እየተያያዘ ነው። አማርኛ ፊደል በአንድ የሚመጣ ነገር ለውጥ አይደለም፣ ቀስ በቀስ ይመጣል ማለት ነው። ስለዚህ ብዙ አወራውባችሁ፣ ወደ ትምህርታችን ስንመለስ በረ ቤተሰብ ውስጥ ያሉ ቃላት ምስረታዎች ብዙ እጀላችሁ መጥቻለሁ። አጠቃላይ ያሉት የረ ቤተሰቦችን መጀመሪያ እንጥራቸው እስቲ። እቺ ፊደል ማናት? ረ ረ ቀጥሎ ሩ ሩ ቀጥሎ ሪ ሪ ቀጥሎ ራ ራ ሬ ሬ ር ር ሮ መጨረሻው ሮ ናት። ሮ ስለዚህ በረ ቤተሰብ ውስጥ ያሉት ሰባት ፊደሎች አሉ። ከመጨረሻው ደግሞ ስንመለስ ሮ አጥፍተን ስንመለስ ሮ ር ሬ ራ ሪ ሩ ረ አያችሁ እነዚህ ናቸው ማለት ነው ስለዚህ በእነዚህ በእያንዳንዳቸው ደግሞ በረ ቤተሰብ ውስጥ ያሉ ቃላት መሰረታዎችን እናያለን የመጀመሪያ ላይ ምን ይላል ረሳ ረሳ በጣም አሪፍ በጣም አሪፍ። ቀጥሎስ? ረዳ ረዳ። በጣም ቆንጆ ረዳ። ቀጥሎስ? ረሃብ ረሃብ ረሃብ። በጣም አሪፍ በጣም አሪፍ። ከረሃብ ቀጥሎ ያለው ምን ይላል? ረጅም ረጅም ረጅም። በጣም አሪፍ። ከረጅም ቀጥሎ ምን ይላል? ረባሽ ረባሽ። እነዚህ በረ ቤተሰብ ውስጥ ያሉ ቃላት ምስረታዎች ናቸው ማለት ነው። ቀጥሎ ደግሞ በረ ቤተሰብ ሁለተኛ ያሉትን ደግሞ ስናይ ምን ይላል ይሄ? ሩጫ ሩጫ ሩጫ ይላል። በጣም አሪፍ ቀጥሎስ? ሩብ ሩብ ሩብ። ቀጥሎስ? ሩዝ ሩዝ ሩዝ። በጣም አሪፍ ቀጥሎስ? ሩታ ሩታ በጣም አሪፍ ሩታ። ቀጥሎስ ሩሲያ ሩሲያ ሩሲያ። እነዚህ በረ ቤተሰብ ሁለተኛ ያሉ ቃላት ምስረታዎች ናቸው። በረ ቤተሰብ ሶስተኛ ያሉትን ደግሞ እንይ። የመጀመሪያ ላይ ያለው ምን ይላል? ሪች ሪች። ራሄል የምትጠራበት በአጭሩ ስትጠራ ሪች ትባላለች። ሪች ቀጥሎስ? በረ ቤተሰብ ደግሞ ሁለተኛ ላይ ስትመጣ ደግሞ እንያት መሪ መሪ ይላል መሪ በጣም አሪፍ። መሪ ቀጥሎስ? ትሪ፣ ትሪ በጣም አሪፍ። ትሪ ቀጥሎስ? ፈሪ፣ ፈሪ ይላል። ፈሪ በጣም አሪፍ። ቀጥሎስ? ባትሪ፣ ባትሪ፣ ባትሪ በጣም ቆንጆ። በረ ቤተሰብ አራተኛ ደግሞ መጀመሪያ ያለው ምን ይላል? ራስ፣ ራስ በጣም አሪፍ። ራስ ቀጥሎስ? ራት፣ ራት በጣም አሪፍ። ከራት ቀጥሎ ራቀ ራቀ። በጣም ቆንጆ ራቀ። ቀጥሎስ ራሄል ራሄል። አያችሁ ራሄል፣ በጣም ቆንጆ ራሄል። ከራሄል ቀጥሎስ ራኬብ ራኬብ። በጣም አሪፍ፣ በጣም አሪፍ። ቀጥሎ ደግሞ በረ ቤተሰብ አምስተኛ፣ በረ ቤተሰብ አምስተኛ ይሄ ምን ይላል ሬት ሬት ሬት፣ በጣም አሪፍ። ቀጥሎስ ሬሳ ሬሳ፣ በጣም ቆንጆ ሬሳ። የረ ቤተሰብ ደግሞ መጨረሻ ላይ ስትመጣ በሬ በሬ በሬ ይላል። በጣም ቆንጆ። ቀጥሎስ ወሬ ወሬ ይላል። በጣም አሪፍ ወሬ። እሺ፣ ቀጥሎስ ሀገሬ፣ ሀገሬ ሀገሬ ይላል። በጣም አሪፍ በጣም አሪፍ። እሺ በረቤተሰብ ስድስተኛ ደግሞ ምን ይላል? ርቀት ርቀት ርቀት፣ በጣም ቆንጆ። ቀጥሎስ ርብቃ ርብቃ፣ በጣም አሪፍ ርብቃ። ቀጥሎስ ብር ብር ብር ይላል ብር፣ በጣም ቆንጆ። ቀጥሎስ ወር፣ ረቤቶች ስድስት መጨረሻ ላይ ሲመጡ ማለት ነው፣ ወር። ቀጥሎስ በር ር አያችሁት? የረ ቤተሰቦች መጨረሻ ላይ ሲመጡ ያለው። ቀጥሎ ደግሞ በረ ቤተሰብ ሰባተኛ ደግሞ ስንመሰረት ምን ይላል ይሄ? ሮጠ ሮጠ ሮጠ። ቀጥሎስ? ሮዝ ሮዝ ሮዝ። ቀጥሎስ? ሮም ሮም ሮም። ማለት የጣሊያን ዋና ከተማ፣ የጣሊያን አንድ ከተማ ስናት ሮም ቀጥሎስ ሮማን ሮማን ሮማን። በጣም አሪፍ በጣም አሪፍ። ቀጥሎስ መጨረሻ ላይ መሮ መሮ። በጣም ቆንጆ በጣም ቆንጆ። ስለዚህ እነዚህን በደንብ እየደጋገማችሁ እየጻፋችሁ ተረዱ። በቀጣይ ደግሞ አዲስ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።